እያዩ ዋየል ይባላለሁ ከጉራምባ ባታ ቀበሌ ነው የመጣውኝ በዛሬው ዕለት ስለ ጤና ማህበረሰብ አቀፍ ማህበረሰብ የጤና መድን ከአሁን በፊት ው ወረዳችንም በተለያዩ በሽታዎች በወባ ተጠቂ የሆነ ወረዳ ነው እና እንደ በሽታው መጠንም ደግሞ ከህክምና ስነድ ማህበረሰቡ መድኃኒቶችን በአቅርቦት ሊያገኝ ባለመቻሉ ከፍተኛ መጉላላት እና ከፍተኛ ችግር ሲገጥመን ቆይቷል። አሁን ግን መንግስት በየጊዜው የማህበረሰቡን አቀፍ ጤና መድን በመረዳት ለማህበረሰቡ በቅርብ ችግርን ለመፍታት ሲል የቆላድባ ማህበረሰብ ጤና መድን በዛሬ ሁለት ተከፍቶልን ይፋ ሆኖ በምርቃት ላይ እንገኛለን እና አሁን እኛ ችግራችን ያቃላል። ከአሁን በፊትም ብዙ ችግሮችን አይጣል የጤና መድን ለአንድ በሽተኛ በራሱ ገንዘብ መዳን በማይችልበት ጊዜ ገንዘብ ድሀ በመሆኑ አሁን ግን በማህበር አቀፍ እስከ 95 ሺህ ብር ድረስ እየፈጁ ታክመው የዳኑ ሰዎችንም አይተናል፣ ተረድተናል። ስለዚህ አሁን ይሄ እንደነዚህ ያሉ ችግሮችን በጤና መድን በደንብ ችግራችን የሚፈታ መሆኑን በጣም ተረድተናል። በጣም ጥቅም እናገኙበታለን። ስሜ ቄሳዱኛ ማለደ ነው። የመጣሁበት ከአራቢያ ባሌባኖት ነው። ጠና 7 ሺ ምናምን ብር የፈጀው በጣም እሱ ከሞት ከሞት የዳነ በመሆኑ በዚህ ጤና ድርጅት እንደዳነም እኔ መሰከራለሁ። ማለት ጤና ነው የሚበልጥ፣ ዋናው መሰረቱ ጤና ነው፣ ጤና ያስፈልጋል። አሁንም እኛ ህዝባችን በዚህ እንዲጠቀምና ከሞት እንዲታደግ ይህ ምን ነው ክሊኒክ ደግሞ በቃ ከግል ከኔና ከመጠቀም ከመንግስት የተጠቀሙት ነገር ጥሩ ነው። ይሄ መጣና አምቡላንስ ደግሞ ለኛ ፈጥኖ ድረስ ሆነ ድረስ፣ አሁንም እኛ በጣም ደስ ብሎ እና ጤና ይመስል የለም ዋናው ጤና ነውና እግዚአብሔር አምላክ ደግሞ እንግዲህ ድርጅቱን ሰፋ ያርግልን። መድኃኒት ላይ ከዋና ሐኪም ማይገኘው ከግል ሐኪም ሲገኝ እናውቃለን። ብዙ ሰውን ከግል ሐኪም ነው የሚገዛ ዋና ጤና ቢሮ የያዘው መድኃኒትና ያኛው በግል ያስፈቅደው ከምን እየተገኘ ነው? አሜትም አለ። ስለዚህ ደግሞ አሁን ከአሁን ሰዓት ጀምሮ ደግሞ በመንግስት የመጣ ነገር ጥሩ ነው። ከግል ሐኪም የመንግስት ሐኪም ይበልጣል ብዬ ነው። እና ጠቅሞ መጠቀም ያለበት በዚው እንደዚህ ቢስፋፋ ደግሞ ጥሩ ነው ማለት ነው ስሜ ዜሮ ሦስት ቀበሌ ነው። ቀበሌና የመጣው በከተማ አስተዳደሩ እነየባብል እባላለሁ። ጤና መድን ላይ ብዙ ጥቅም አለን። እራሱ አሁን ልጄ ጤና አይምሮ በሽተኛ በሽተኛለች ምትጠቀም አሁን በዚህ ነው ዙሮ ግን ስናገኝም ስናጣም በገንዘብም ስንል ቆይተን ነበር። ግን አሁን በተከታታይ አሁን ደሞ ያገነው እድል ጥሩ እድላለን። ድልጆቻችን ተለይኛውን የምታመጣ ስታሁን በጤና መድን ነው የምትጠቀም ያለን እና በጣም ጥሩ ደስተኛ ሁነናል። በዛሬው ቀን እና ይህ ነው ያለኝ ሳል ለው ነገር አሁን አንዲቱ በዚህ ሳምንት ውስጥ ምርመራ ሄዳ አሟት ነበረ። ግል ላይ ገዝታለች። ግል ላይ ብሩን አዘዘኝ ስትል ብሩን አሁን ተምላሟለው ስል በ እንግዲህ ተጤና የበለጠ ማን አለብዬ ተበድረን ጤና ግል ላይ ገዝተናል። አሁን ደግሞ ተዛኛው ጥሩ ለውጥ እየመጣልን ነው። በጣም ደስ የሚል ነገር ሲስተር ጦይብ አህመድ የምስራቅ ደምቢያ ወረዳ ጤና ጥበቃ ጽህፈት ቤት ኃላፊ ያው እንግዲህ የኮሚኒቲ ፋርማሲ ለወረዳው በጣም ጠቀሜታ አለው። ጠቀሜታውም የመድኃኒትን ችግር ይቀርፍልናል። የአገልግሎት አሰጣጥ ችግር እየተባለ በተደጋጋሚ ይቀርፋል ብለን እናስባለን። ይህ የማህበረሰብ አቀፍ የመድኃኒት መደብርን ለማቋቋም ካሰብን ያው አንድ ዓመት አካባቢ ይሆነናል ይህም እስካሁን ድረስ ያቆየ ነው፣ ስታንዳርዱን በጠበቀ መመሪያውን በተከተለ መንገድ ለማቋቋም ስለተፈለገ ነው። ይህንም ያው እኛ አድርገነዋል። አንደኛ እነዚህ የሚታዩ የመድኃኒት ሸልፎችን አስተዳደር ምክር ቤቱ ኃላፊነቱን ወስዶ ውል ወስዶ ያሰራበት ሁኔታ፣ ባለሙያም ቢሆን ይህ የመድኃኒት መደብር የሚያስፈልጉ መድኃኒቶችን ለመግዛትና ሽያጮችንም ለማቀላጠፍ ሲባል በትውስጥ ባለሙያ ሳይሆን አንደኛ የዲግሪ ባለሙያ በፋርማሲስት ያስፈልጋል። አንድ ዲፕሎማና አንድ ዲግሪ ባለሙያ ወረዳው እየቀጠረልን መሆኑ ይህም ተግባሩ እንዲቀጥል እንዳይመለስ ያደርጋል ብለን እናስባለን። ይህ ለማቋቋም አስተዳደር ምክር ቤቱ የበጀተው በጀት እንዳለ ሆኖ ከጤና መድን ቋትም ቢሆን ወደ ሁለት ሚሊዮን ብር ብድር ተበድረን የሚያስፈልጉ መድኃኒቶች እንዲሟሉ ያደረግንበት ሁኔታ እንዳለ። ያው ታሳቢ እንዲደረግ ነው። አሁንም ቢሆን ዛሬ የጤና መድን የ2018 የጤና መድን የንቅናቄ መድረክን ስናካሄድ ይነሳሉ ብለን የምናስባቸው ነገሮች አንዱ ይሄ ነበር። ይህንም አድርገነዋል ከማድረግ ማልፈን ያው ለማህበረሰቡ እንዲያየው እንዲጎበኘው በየአካባቢው ሂዶ ይህም እንደተከፈተ እንደተቋቋመና አገልግሎት እየሰጠ እንደሆነም መልእክት እንዲያስተላልፍ ያሳየን። እንግዲህ ያው እኛ ከዚህ በፊት ከሁለት ከሶስት ዓመታት በፊት የጤና መድን ቋታችን በዳ ነው የሚታወቅ የነበረው። አሁን ግን በ2016ና 17 ያለ ምንም እዳ አገልግሎት ሰጠን። ግን ደግሞ ከቋታችን ከ3 ሚሊዮን ብር በላይ ያተረፍንበት ሁኔታ ስላለ አሁንም ቢሆን ማህበረሰቡ ጊዜውን ጠብቆ ሁሉም የማህበረሰብ ክፍል የጤና መድን አባል ከሆነ አሁንም ቢሆን ሮቢትና አይምባ ላይ ቅርንጫፍ የምንከፍት መሆኑ አመቺ የሆነ የማህበረሰብ አቀፍ የመድሃኒት መደብር ነው ያቋቋም ነው። ይሄን ይሄ ስታንዳርዱን ጠብቆ ስለተቋቋመ ለአይምባ ቅርንጫፍ ለመክፈት፣ ሮቢት ላይ ቅርንጫፍ ለመክፈት ምንም የሚያቅተን ነገር የለም። ግን ከማህበረሰቡ የሚጠበቀው ጊዜውን ጠብቆ በሰዓቱ አባል መሆን አለበት። መቶ ፐርሰንት አባል ከሆነ አገልግሎቱን ለመስጠት ቅርንጫፍም ለመክፈት የማንቸገርበት ነገር ነው። ያለ ያ ብቻ ሳይሆን በመድሃኒት አቅርቦት ችግር የሚነሱትን የአገልግሎት አሰጣጥ ችግሮችንም የሚንቀርፍ ይሆናል ብዬ አስባለሁ። ሀብቴ ብርሌ ይባላለሁ። የምስራቅ ደምቢያ ወረዳ ዋና አስተዳዳሪ ነኝ። በዛሬው እለት እዚህ እንደተመለከት ነው የህዝብ ፋርማሲ ለመጀመሪያ ጊዜ በወረዳችን ስም ከፍተናል። በቆላድባ ከተማ ይሄን የከፈትነበት ትልቁ ምክንያት የጤና መድን አባላት ማፍራት ስራ ስንሰራ በከፍተኛ የመልካም አስተዳደር ችግር ሆኖ የሚነሳው የአገልግሎት አሰጣጥና የመድኃኒት አቅርቦት ችግር ነው። በየመድረኩ የሚነሳው ከአመራሩ እስከ ታች ድረስ ባለሙያው እየተቸገረ የቆየበት ተግባር ነው። ይሄን አስተዳደር ምክር ቤቱ በመገምገም በጥንቃቄ በማየት በጀት በጅቶ ይህን የመሰለ ፋርማሲ መክፈት ችሏል። ካሁን ጀምሮ አገልግሎት የሚሰጥ ነው። አገልግሎቱ ሲሰጥ ደግሞ እውነት ለመናገር በከፍተኛ ይነሳ የነበረውን ጥያቄ የፈታ መሆኑን ጎብኚዎችም አሁን አይተውት በሀሳብም ሲደግፉ እያየ ነውና ቀጣይ መቶ ፐርሰንት የጤና መድን አባል ለማድረግ የምስራቅ ደምቢያ ወረዳም የቆላድባ ከተማ ህዝባችን ተጠቃሚ ለማድረግ ያለመ ተግባር እንደሆነ መወሰድ መቻል አለበት ማለት ነው። በብዙ ጊዜ የሦስተኛ ወገን ውል ስንወስድም እያጋጠመ ያለው ችግር ከእነሱም ራሱ መድኃኒት የማጠርና የማጣት ሁኔታ በማጋጠሙ በየጊዜው የጤና መድን አባል ብንሆንም በቂ አገልግሎት አናገኝም፣ በቂ መድኃኒትም ከመንግስት ተቋማት አናገኝም የሚለውን ሀሳብ የፈታ ተግባር ነው። በቀጣይም በሌላ ንኡስ ወረዳም አካባቢ ለመክፈት ያቀድን መሆኑን መታወቅ መቻል አለበት። ዛሬ እንዳካሄድ ነው የንቅናቄ መድረክ በተመለከተ ህዝቡ በደስታ ነው ያደማደም ነው። በአጭር ጊዜ መቶ ፐርሰንት የጤና መድን አባል ለማድረግ አደረጃጀቶችን መሰረት አድርገን የተግባባንበትና በመጨረሻ የሚያስጎበኝንበት አላማው ይህ እንደሆነ መታወቅ መቻል አለበት። የጤና ሙያተኛው ባለበት የግብዓት ችግር እና የመድኃኒት አቅርቦትን ለመፍታት አይነተኛ ቁልፍ ነው ብሎ ወስዶ እየገመገመ ግንዛቤ መፍጠር መቻል አለበት ማለት ነው። እና የአርሶ አደራችን እንግልት ለመቀነስ ሀብልን የጀመርንበት ስራ እንደሆነ መወሰድ መቻል አለበት ማለት ነው። እንደሚታየው የፋርማሲ ስታንዳርዱ በሚጠይቀው ልክ የተሟላ ቤት ነው የተከራየ ነው። የራሱን ችሎ ዲስፐንሰሪ ክላስ አለው፣ ስቶር ክላስ አለው፣ እንደገና ቢሮ አለው። የሰራተኞች የሚያርፉበት ሽንት ቤትና ሻወርም እራሱን የቻላለው እና ደረጃውን ያሟላ ነው። ቢዘገይም የከፈትንበት እንትን የተሟላ እንደሆነ መታወቅ መቻል አለበት ማለት ነው። ከዚህ ቀጥሎ መድኃኒት የማሟላት ስራም ከኢፕሳም ከተለያዩ መድኃኒት አቅርቦት ድርጅቶች ጋር በተያያዘም እየተነጋገርን ያለንበት ሁኔታ አለ። የተሟላ አገልግሎት ለመስጠት ዝግጅት ያደረግንበት እንደሆነ መወሰድ መቻል አለበት ማለት ነው። በመጨረሻ ፓርቲያችንና መንግስታችን በጤናው ዘርፍ መከላከልና ክሞ ማዳን መሰረት አድርጎ ነው እየተንቀሳቀሰ ያለው።